ተመልካቾች እዛው ጅግጅጋ ከተማ ላይ እንቆያለን። በጅግጅጋ ከተማ የተገነቡ የልማት ስራዎችን አስመልክተው መልእክት ያስተላለፉ ጠቅላይ ሚኒስትር ዶክተር አብይ አህመድ የዜጎችን አኗኗር ደረጃ በላቀ መልኩ ማሻሻልና ማሳደግ ትኩረት ተሰጥቶ እየተሰራበት በመሆኑ በርካታ ውጤት መገኘቱን ተናግረዋል። ለብነትም አዲስ አበባ አራት ኪሎ ቤተ መንግስት አካባቢ ከዓመታት በፊት የነበረው ያኗኗር ሁኔታ ለኑሮ የማይመች የድህነት መገለጫ የሆነው አካባቢ እንደነበረም አስታውሰዋል። በድህነትና በችግር በተከበበ አካባቢ ተቀምጦ ሀገር ማስተዳደር እንዴት ይቻላል የሚል ጥያቄን የሚያጭር ነበር ያሉም ሲሆን አሁን ግን ያንን ታሪክ የሚያደርግ ተጨባጭ ስራ ተመዝግቧል ነው ያሉት። አራት ኪሎ ከአደባባዩ ወደ ሸራተን መውረጃው የፍሬንድሺፕ ፌስ ቱ ፍሬንድሺፕ ዋን ሳይንስ ሙዚየም የተሰራበት ያው የሚታወቀው ምን የቤተ መንግስት ጋራዥ ብዙ ቆርቆሮዎች የጥበቃ ቤቶች የነበሩበት ነው። ከግቢ ገብርኤል ጀምሮ ደግሞ ጓሮ ጓሮውን ሲኬድ በጣም የሚያስፈራ የሚባል ሰፈር ነው። ለኑሮ ፍጹም ያልተመቸ ከፍተኛ የደህንነት መገለጫ የሆነ ሰፈር ነው። አዋሬ በተደጋጋሚ ስናፈርስ ታውቃላቸው የሚመስለውን ነገር አዋሬ ደግሞ በጣም የሚያሳዝን ሰፈር ነው። በጥቅሉ አራት ኪሎ የሚባለው ቤተ መንግስት 360 የተከበበው ከፓርላማ ውጪ የአብሮት ላይን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ድህነት የመጨረሻ ችግር የመጨረሻ የቆሻሻ ምልክት ሰፈር የነበረው እንዴት ነው 360 ዲግሪ በቆሻሻና በድህነት ተከበን እዚያ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው የሚል ጥያቄ ያስነሳል። ለረጅም ጊዜ እዛ ቤት ስንቀመጥ በቅርብ ርቀት ያሉ የኛን ጎረቤቶች ሕይወት መቀየር ሳንችል እዛ የተቀመጥንበትን ጊዜ በመቁጠር ብቻ አገር እየመራን ነው ብለን ማሰብ አስቸጋሪ ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል።